ስፖርት መረጃዎች ይቀርባሉ። ግርማ ሞገስ መረጃዎችን ሊያጋራን አን ስቱዲዮ ተገኝቷል። ግርማ እንደምንዋል? እግዚአብሔር ይመስገን። እንዴት ናል? ደህና ነኝ። ወደ መረጃዎች አመሰግናለሁ። አብራችን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። የባህር ዳር ከተማ አስተዳደር ስፖርት ምክር ቤት 26ኛ መደበኛ ጠቅላላ ጉባኤውን አካሂዷል። የ2017 እቅድ ክንውንን የገመገመው ጉባኤው በስፖርት ገቢ አሰባሰብ ና በመጪው የመላ አማራ ጨዋታዎች ላይ ትኩረት መሰጠት እንደሚገባ ጠቁሟል። አማኑኤል ጸጋይ እንኳን ለ26ኛ የስፖርት ምክር ቤት ጉባኤ ያደረሰን እንኳን ደህና መጣችሁ ማለት ከልጋ ህዝባዊ መሰረት ያለው ስፖርትን ለመገንባት የፌዴሬሽኖችና ስፖርት ማህበራት ሚና ከፍተኛ መሆኑ ይታመናል። በየዘርፉ የሚቀረጹ እቅዶችን በመፈጸምና በመገምገም በኩልም በየዓመቱ የስፖርት ምክር ቤቶች ጉባኤ ይካሄዳል። የባህር ዳር ከተማም ሀያ ስድስተኛ የስፖርት ምክር ቤት ጉባኤውን አካሂዷል። ባህር ዳር ከተማ በተፈጥሮ የታደለች ከተማ ናት። ስለዚህ የስፖርት ቱሪዝም ማዕከል እንድትሆን ትፈልጋለን። በሁሉም የስፖርት ዘርፎች ደግሞ እንዴት ነው ውጤታማ መሆን የምንችለው? የስፖርት ቤተሰቡን እንዴት ነው ማነቃቃት የምንችለው? ስፖርተኞችን እንዴት ነው ማነቃቃት የምንችለው የሚለው ታሰበበት በዚህ ከተማ መሰራት ያለበት ጉዳይ ስለሆነ በዚህ ችግርም ውስጥ ሆነን ግን ባህር ዳር ከተማ በልማትም በስፖርቱም ማሸነፍ ብቻ ማሸነፍ ብቻ በሚለው መርሃችን አሁንም እየገሰገስን ነው። ማሸነፋችን አይቀር ያለፉትን ሁለት ዓመታት የስፖርት ሂደት ከልሶ በ2017 እቅድና አፈጻጸም ላይ ውይይት ያደረገው ጉባኤው የበጀት እጥረት ለስፖርት ዋነኛ ማነቆ መሆኑን አንስቷል። በቀረበው ሪፖርት ላይም በዋነኛነት በከተማው ያለው የስፖርት ማዘውተሪያ እጥረትና የጥራት ጉድለትን ጨምሮ የተለያዩ ሀሳቦችና ጥያቄዎች ተነስተዋል። ከትምህርት ቤቶች ስፖርት ውድድር ጀምሮም በየስፖርት ዘርፉ ስራዎችን በትኩረት ማከናወን እንደሚገባ ተገምግሟል። ይህ ምክር ቤት በቀጣይ የስፖርቱን ህዝባዊ መሰረት በማስፋት ያሉ ድሎችን በመጠቀም ስፖርቱን ሊያግዝ የሚችል ሀብት ማሰባሰብ፣ የክፍለ ከተማ ስፖርት ምክር ቤቶች እንዲጠናከሩ ማድረግ፣ የስፖርት ማዘውተሪያ ቦታዎችን በስፋት እና በጥራት እንዲኖሩ ማድረግ በትኩረት መስራት ይገባናል። የስፖርት ቱሪዝምን ማነቃቃት የከተማው ቀዳሚ ዓላማ መሆኑ በተገለጸበት መድረክ እየተሰራ ያለውን የኮሪዶር ልማት በተለይ ብስክሌት ስፖርትን ዳግም ለመመለስ መጠቀም ይገባል ተብሏል። ለቴኳንዶና መሰል ስፖርቶችም በግል ቦታ ከመጠየቅ ይልቅ በጋራ ጂምናዚየም መገንባት እንደሚገባ ምክር ሀሳብ ቀርቧል። የባለሙያዎች ሽልማትና ማበረታቻን በተመለከተም የበጀት ማስተካከያ እንዲደረግ የቀረበው ሀሳብ የጸደቀ ሲሆን፣ ባለፉት ጊዜያት ለከተማው ስፖርት እድገት አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷል። የጣና ክፍለ ከተማን የእግር ኳስ ክለብ ወደ አንደኛ ላይ ያሳደገው የሸዋት ዘውዱ እግር ኳስ ስፖርት አሰልጣኝ፣ ሌላው ልዩ ተሸላሚ የባህርዳር ከነማ ስፖርት ክለብን መሪ ሆኖ ወደ ፕሪሚየር ሊግ እንዲገባ ያበረታታ አመራር አቶ ስንታየው ዘለቀ፣ መምሪያ ኃላፊ በመሆን ያገለገለ፣ እነዚህ ልዩ ተሸላሚዎች ናቸው። ባካቸው ሞቅ ባለ ጭብጨባና ክብር ደሴ ከተማ ላይ ለሚካሄደው የመላ አማራጭ ጨዋታ ጉዞ ወቅታዊ ሁኔታውንና አቅምን ያማከለ የጉዞ አማራጭ ማመቻቸት እንደሚገባ በጉባኤው ተመክሮበታል። ቀጣዩን ጉባኤም በጊዜና በወቅቱ ለማካሄድ መግባባት ላይ ተደርሷል። በአጠቃላይ ጉባኤው የተሳካ እንደነበር የባህርዳር ከተማ ስፖርት መምሪያ ኃላፊ አቶ ቶማስ ታምሩ ገልጿል። አጠቃላይ ጉባኤው እንግዲህ እንደተመለከታችሁት በርካታ የስፖርት ቤተሰብ የሆኑ አካላት የተገኙበት ያ ሲባል የስፖርት አሰልጣኞች፣ ነባር የፌዴሬሽን አመራሮች፣ አሁን ላይ ከረንት የከተማውን ስፖርት በማነቃቃት በኩል የራሳቸውን ድርሻ እየተወጡ ያሉ የስፖርት ቤተሰቦች የተገኙበት ጉባኤ ነበር። የ2017 የስፖርት ምክር ቤት ጉባኤ ሲካሄድ ያለፈውን ዓመት አፈጻጸም መገምገም የግድ ስለነበረ ያለፈውን ዓመት የስፖርት ምክር ቤት ጉባኤ አፈጻጸም ገምግመን የ2017ንም ደግሞ እቅድ እንደዚሁ የጋራ አድርገን የሚጸድቁ ነገሮችንም ደግሞ አብረን በጉባኤው አቅርበን አስጸድቀን የተለያየንበት ሁኔታ የቀድሞ የባህር ዳር ከነማ ውሃ ስፖርት ስፖርተኛ አበበ ዘሪሁን በራሱ ጥረት ፕሮጀክት በማቋቋም ለ94 ታዳጊ ዋናተኞች ስልጠና እየሰጠ ይገኛል። ወጣቱ ብቁ የውሃ ዋና ስፖርተኞችን በማፍራት ለከተማ ብሎም ለክልሉ ማበርከት እቅድ እንዳለው ከአሚኮ ስፖርት ጋር በነበረው ቆይታ ተናግሯል። ኪዳነ ማርያም ብርሃኔ ጋር ነው ቆይታ ያደረገው። ይህን ፕሮጀክት ልነሳሳበት የቻልኩበት ምክንያት ባህርዳር ላይ በፊት ጥሩ ጥሩ ዋናተኞች ነበሩ። ዋናው ስለጠፋ የፊቱን የፊቱን ተወዳዳሪዎችና ና ውጤታማ ለማምጣት ስለፈለኩ ነው። ባህር ዳር ከተማ በውሃ ዋና ስፖርት ካፈራቻቸው ቀደምት ስፖርተኞች መካከል አበበ ዘሪሁን አንዱ ነው። አበበ በውሃ ዋና ስፖርት ከአስራ አምስት ዓመት በላይ በተለያዩ ውድድሮች ውድድሮች ባህር ዳርን ብሎም ክልሉን በመወከል ተወዳድሯል። ውጤትም አስመዝግቧል። ታዲያ ይህ የቀድሞ ዋናተኛ አሁን ፊቱን ወደ አሰልጣኝነት አዝሯል። ባህር ዳር ላይ የተቀዛቀዘውን የውሃ ዋና ስፖርት ከማነቃቃት ባሻገር ብቁ ዋናተኛ ስፖርተኞችን ለማፍራት በማሰብ ዘጠና አራት ታዳጊዎችን በፕሮጀክት አቅፎ በግሉ ጥረት ስልጠና እየሰጠ ይገኛል ይገኛል ዘጠና አራት ልጆች አሉ። በካታጎሪ ነው፣ በእድሜያቸው ነው። ከሰባት ዓመት ጀምረው እስከ አስራ ስድስት ዓመት ልጆች አሉ። ታዳጊዎች አሁን እያያቸው ነው። የአስራ ሁለት ዓመት ልጅ ጥሩ የሚባል ደረጃ ላይ እየደረሱ ልኝ ነው በሰባት ወር ክልሉን ወክለው እንኳን የሚሄዱ ልጆች ማፍራት እንችላለን። ከዓመት በኋላ ጥሩ ውጤታማ ልጆች አፈራለሁ ብዬ ይሞክራል። በአሰልጣኙ በጎ ፍቃድ አማካኝነት በተቋቋመው የውሃ ዋና ፕሮጀክት ሲሰለጥኑ ያገኘናቸው ታዳጊዎችም ስልጠናው መሰረታዊ የውሃ ዋና ክህሎታቸውን እንዲያሳድጉ እንዳደረጋቸው ነግረውናል። ሁላችንም ተለውጠናል። መጀመሪያ ሁላችንም ምንመኝተዋን አንችልም ነበር። በተለያዩ ሂደቶች ሁሉንም ዋና መቻል ችለናል። አሁንም ሁሉም ይችላል። ማንም ዋና የሚችል ሰው የለም የነበረ በሱ አማካኝነት ነው አራቱን ዋናዎችን የቻልነ ብሬስት፣ ፍሪስታይል፣ ባክና ባተርፍላይ እንችለናል። አሰልጣኝ አበበ ለታዳጊዎቹ ስልጠናውን በቴክስታይል የውሃ ዋና ገንዳ ላይ ላለፉት ስምንት ወራት ሰጥቷል። በዚህ ጊዜ ከከተማ አስተዳደሩ ስፖርት መምሪያና ሌሎች አካላት የተደረገ ክትትልና ድጋፍ ምን ይመስላል ነው ጥያቄም ተከታዩን ምላሽ ሰጥቶናል። ከተማ መስተዳደሩም ክልሉም መጡ አይቷቸው ግን ቃል የገባውን እየፈጸመ አይደለም። ምንም አይነት ድጋፍ የለንም። በቃ ይሄን እናደርጋለን ብቻ ነው እንጂ ምንም ነገር ስምንት ዘጠኛ ሊሆናል እስከሆን ተደግፈንም አናቅም። ቢያንስ ሴቶች መዋኛ ፓንት ወይም ኬፕ ቢኖርን ደስ ይላል። አይተውናል፣ ግን ምንም አይነት ድጋፍ አልተደረገልንም። ሴቶች ጸጉራቸውን ይሰራሉ ቅባት እንደገቡ፣ በተለይ ለሴቶች ኬፕና የዋና ትጥቅ፣ ለእኛም እንደዘው የዋና ትጥቅ ያስፈልገናል። ዋና አሁንን አሁን ባህር ዳር ውስጥ ብዙ እንደዚህ ተሰርቶበታል ብዬም አላስብም። ለምን ሁለት ክለቦች አሉ። ከሁለቱ ክለቦች ፕሮጀክት የያዙት ነገር የለም። ፕሮጀክት ይሄ ነው ዘጠና አራት ሰው ተባብረን እንስራ እና ባህር ዳርን የተለየ እስከ ኢትዮጵያ ብሔራዊ ቡድን እንዲሰለፉ እናድርጋቸው። አሁን አዲስ አበባ መስራት ጀምሯል ፕሮጀክት፣ እነሱ እየበለጡን ነው። አርባ ምንጭ ላይ በተካሄደው ውድድር ባህር ዳር ምንም ወርቅ ያመጣው ነገር የለም። ለምን በዛ በዛ የሆነ ነገር ስለሚሰማ እኛ ደግሞ ሰርተን የተሻሉ ውጤቶችን ማምጣት ነው መቻል የምንችለው። በባህርዳር ከተማ ስፖርት መምሪያ የውሃ ዋና ስፖርት ቴክኒክ አማካሪ አቶ አደም አህመድ በበኩላቸው የአሰልጣኙና የታዳጊዎች ጥያቄ ተገቢ መሆኑን አምነው በሂደትም ችግሮቻቸው እንደሚቀረፉላቸው ነው የነገሩን። የጀመሩ ቅርብ ጊዜ እንደመሆኑ ጊዜውን ጠብቆ ከሚመለከታቸው አካል ጋር ኃላፊዎችም እውቅና ሰጥተውት ላብ መተኪያ የሚያገኙበት የስልጠና ትጥቅ የሚያገኙበት ምቹ ሁኔታ ይፈጠራል የሚል እምነት አለኝ። ክልሉም ጀምሮታል። እኛም በዛ ልክ ደግሞ የኛ የራሳችን ተግባር ስለሆነ ዝም ብለን እያየን ያለ ነገር አይደለም። የተነሱ ችግሮች ከተቀረፉ የታዳጊዎችና አሰልጣኙ ሕልም ረጅም መሆኑን በቆይታችን ከአባላቱ አረጋግጠናል። ባህር ዳር ላይ እንደ ብስክሌት እንደ ሌሎች አካባቢ ስፖርቶች ላይ ቢዘወተር ውጤታማ ነው የሚሆነው። ብሄራዊ ቡድን እያልኩ ነው። ብሄራዊ ቡድን አሰልጣኞች እንኳን ከዚህ ነው የወጡት እኮ። ሁለተኛ እቅዴ ብሔራዊ ቡድን ማሰለፍ ነው ልጆችን። ይህን ደግሞ አደረገዋለሁ። ለኢትዮጵያ ተወዳዳን ኢትዮጵያን ለማኩራት ኢትዮጵያ ሀገሬ ማስጠራትና አሰልጣኘን ማስጠራት ነው የምፈልገው ጠንክሬ ሰርቼ ኢትዮጵያን ማስጠራት። አርባ አምስተኛው የሎንደን ማራቶን በመጪው እሁድ ይደረጋል። ቀነኒሳ በቀለን ጨምሮ የሴቶች የወቅቱ ሻምፒዮን ፔርስ ቸፕቸርቸር በማይኖሩበት ውድድር አዲስ አሸናፊ እንደሚኖር ይጠበቃል። አማኑኤል ጸጋዬ ተጨማሪ አለሁ ለንደን ማራቶን ከአለም ታላላቅ ሰባት የማራቶን ውድድሮች መካከል አንዱ የሆነው የለንደን ማራቶን በመጪው እሁድ ለ45ኛ ጊዜ ይካሄዳል የፈረንጆቹ 2025 ከገባ በኋላ የቶኪዮና ቦስተን ማራቶኖች የተካሄዱ ሲሆን ሶስተኛው ትልቅ ማራቶንም ለእሁድ ተቀጥሯል ባለፈው አመት ኬንያውያን አትሌቶች በሁለቱም ጾታ አስሸናፊ ሲሆኑ አሌክሳንደር ሙኒያው በወንዶች ፔሬስ ቸፕቸርችር በሴቶች በቀዳሚነት ገብተዋል ዘንድሮ አዳዲስ አሸናፊዎችን እንደሚጠብቁ የተናገሩት የውድድሩ አዘጋጆች ተጠባቂ አትሌቶች ከሆኑ ከወዲሁ ከውድድሩ ውጭ መሆናቸውንም አሳውቋል። ኢትዮጵያዊው ቀነኒሳ በቀለ በህመም ምክንያት የለንደን ማራቶን ላይ እንደማይሳተፍ መገለጹ ሲታወቅ በተመሳሳይ የአምና ባለድሏ ፔሬስ ቸፕቸርቸርና የአለም ማራቶን ክብረ ወሰን ባለቤት የሆነችው ሌላኛዋ ኬንያዊት ሩት ቼፕኬቲች ከውድድሩ ውጭ መሆናቸው ተነግሯል። ከ840 ሺህ በላይ ሰዎች በማራቶኑ ለመሳተፍ እንዳመለከቱ በተነገረለት የዘንድሮ ለንደን ማራቶን 56 ሺህ ያሉ ውድድሩን በማጠናቀቅ ከኒውዮርክና ፓሪስ ማራቶኖች የተሻለ ክብረ ወሰን እንደሚመዘገብ ገንዘብ አዘጋጆቹ ተስፋ አድርጓል። ከግሪኒች ፓርክ ጀምሮ በቤኪንጋም ቤተ መንግስት አቅራቢያ በሚጠናቀቀው የ42 ኪሎ ሜትር ሩጫ ኢልዩድ ኪፕቾጌ ከአራት አመታት በኋላ ተሳታፊ ይሆናል። አራት ጊዜ ለንደን ማራቶንን ያሸነፈው ብርቱ ኬንያዊ በወቅቱ ባለክብር አሌክስ ሙኒያውና በኢትዮጵያዊው የፓሪስ ኦሎምፒክ ሻምፒዮን ታምራት ቶላ እንደሚፈተን ተገምቷል። የግማሽ ማራቶን ክብረ ወሰን ባለቤት የሆነው ሌላኛው ኬንያዊ ጃኮብ ኪፕሊሞም የመጀመሪያ ማራቶኑን ለንደን ላይ ይሮጣል። በፓሪስ ኦሎምፒክ ተከታትሎ